አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ወድና ብርቅ ድንቅ የሆናችሁ የአገር ልጆች ወገን ዘመዶቼ ወዳጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ግር እንዳይላችሁ ወይም እንዳይገርማችሁ ማለት ነው። እኔም ገርሞኝ ነው፣ እኔም ደንቆኝ ነው ማለት ነው። እና ከእነዚህ ጥር ጉዞዎች ውስጥ የምወዳት — ሁላቻችሁንም ወዳችኋለሁኝ ግን

እርጋታዋ ሁሉ ነገር በጣም ደስ ይለኛል። እንኳንም ያደረገላት አላህ አላህ በሰላም የሚገላግላት እንዳለች መስለኛል። በነገራችን ላይ ሳትወልዱ አልቀራችሁም እና የሆነ ቪዲዮ ላይ ህጻንስ ያለክ አይቻለሁ። በቀደም በሰራቸው ቪዲዮ ላይ ማለት ነውና እኔ የደነቀኝ የገረመኝ ቢኖር የሩታንም እርግዝና እኔ አላማንኩትም። ለምን በአሁኑ ሰዓት የእንትናን አምኘዋለሁ፣ የመልካምን አምኘዋለሁ ለምን አትሉኝም? መልካም ሁሌ ፕራንክ ሰፕራይም ፕራንክ ነገሮችን እንዲህ በትዳር ዙራ ፕራንክ ነገሮችን እዛ ማታ አታውቅም። ይሄ የመልካም እርግዝና ትክክለኛ ነው፣ ሰርጉም ትክክለኛ ነው። ግን እኔ የአክራምና እኔም ዋና የገረመችኝ ትልቁ ፐርሰንት የገረመችኝ የአቶ አክራም ናት። እኔ ምለው ማለት ነው፣ በቀደም ነው ከቢኒያም ጋር የተፋቱት። በቀደም ነው ባልዮ፣ ኬት መጣ። ኬት ነው ያረገዘችው? ለማን ነው ያረገዘችው? አሁን የሆነ ጊዜ ከውጭ የመጣ ምናምን ነገር ከማማ ለብሶ ምናምን ነገር። ኦኬ ትክክለኛ ባል ከሆነ ማለት ነው፣ ለምንድን ነው ይሄ ከማማ የሚለብሰው? ከማማ ማለት ማክስ፣ ማክስ ለምንድን ነው የማያደርገው? ዶክተር ነው አሁን። እዚ ጋ ዶክተሮች ማክስ ለብሰዋሉ ወይንም ከማማ የሚሉትን ነገር አፍንጫቸው ላይ አድርጓል። ሽታ ምናምን ጠራን እንዳይድገባባቸው እሱ ግን ትክክለኛ ባል ከሆነ ፍራቻ ከሌለበት፣ አማይፈራ ከሆነ ለምንድ ነው ከማማ የለበሰው? ለምንድ ነው ማክስ የለበሰው? እስቲ ይሄን አብራሩልኝ። የወለደችውስ ለማን ነው? ለቤንያም ነው። ከቤንያም ጋር ነው ግንኙነታቸው። ለቤንያም ነው ያረገዘችው። ደግሞም ለዚህ ነው ያረግዝችው። እኔ አያልገባኝም ማለት ነው። በነገራችን ላይ ማለት ነው የፈለግም ቢሆን እኛ ሴቶች እንቾክላለን እንጂ፣ ለምሳሌ አንድ ሰው የትደርሰው ከሆነ በእሷ ላይ እንትን ማይል ከሆነ ውጪ ማያይ ከሆነ ለእሷ ትክክለኛ ፍቅር ካለው ትክክለኛ ማለሽ፣ ህጻነቱ እያለቀሰች ነው። ትክክለኛ የትዳር አጓራ ከሆነ ጎንበስ ቀና ብሎ አብሮ ሰርቶ የምትተዳድሩ ቢሆን ከአንድ አባት ብወለድ በጣም ደስ ይለኛል። ላኪን ግን የእሷንም አላህ ነው የሚያውቀው። እኔም ገጥሞኝ ስለማያቅ እንድን ልትወን ትችላለች። ልጅ ግንስ ብትረጋጋ ምን አለበት? ፈጻሚ ትውልታዴት ጥሩ ነው አይደለም፣ የመጣው ለትዳር ይሆናል አይተዋለች። ትዳሬን አይታ አውጥታ አውርዳ ይ ሰው ለትዳር ይሆነኛል፣ ከኔጋ ይዘልቃል፣ ዘለቄታው እንዴት ነው፣ ያስተዳድረኛል፣ እንትንው ይደፋል፣ እንዴት ነው የምለውን እንግዲህ እሷና እሱ ነው የሚያውቁት። እውነተኛ ትዳር ከሆነ እኔ የሚለው ግን ለምን ይሄ ሰውዬ ማክስ ያደርጋል? ትክክለኛ ፊቱን ለምን አይከፍትም? ትክክለኛ ከሆነ ለምን አናያቸውም? ሁሌ በቪዲዮ ማክስ ለብሶ ነው ቪዲዮ የሚሰራው። ጉንፋን፣ ሰሞኑን፣ በሽተኛ ጉንፋን፣ መጥፎ ጉንፋን ይዞኛል ማለት ነው። በመቀጠል ደግሞ ትክክለኛ ትዳር ከሆነ ለምን ማክስ ለብሳል? ን ትክክለኛ ፊቱን ለምን ገልጾ አይሄድም? ምሳሌ ቢንያምን ለምሳሌ፣ እሱ አልፈልግም ብላ እኔ ከከፈታች እሱ አልፈታም ካለ እሱ አልፈልገውም ካለች መብታ ነው። ኦኬ መብታ ነው፣ ግን እዚህ ጋር ድብብቆች ትዳር አይሆንም። መጨረሻው አያምርም። አው መጨረሻው አያምርም። ድብብቆሽ ትዳር ማለት ነው። እኔ በጣም እኔ እውነት አልመሰለኝም። ምክንያቱም እዚህ ጋር ቦርጫም ሆኖ ጡታም ትልቅ ነው። በፊትም ሳታረግዝ በፊትም እያየናት ነው። እኔ እንደው ወላሂ ምንም ነገር አላመንኩም እኮ አሁን ትላንትና ነው ምናምን ነገር ልጅ ተሸክማ ስትወጣር ሴትዮ እውነት ነው ያረገዘችው። ለማን ነው ያረገዘችው? ስለቢንያም ነው የሚባለው። ይሄ ማክስ ለባሽ ነው ያረገዘችው። ገርሞኝ ዝም ብዬ እያየሁ ነው። እና እንግዲህ የተጋባችም ከሆነ መልካም ትዳር ያደርግላት። ቤት መቅጧር ቤት መቅጧር ምንም አይሰራም። ከሆነ ዱለኛም ሆነ የጸባኛም ሆነ ከመጀመራት ትዳር ብትኖር ደስ ይለኛል። ላኪን ሁሉም ወንድ አንድ አይደለም። አንዳንድ ወንዶች ስሜታቸውን ብቻ ለመጠቀም ይፈልጋሉ። ትዳርን ጎንቦስ ቀና ብሎ ከእናንተ ጋር ላይኖሩ ይችላሉ። በቃ ትክክ ዝና የለመደ ወንድ ቤት ቁጭ አይልም። ከእንደዚህ አይነት ወንድ መራቅ ግድ ይላል። አዎ መራቅ ግድ ስለምን ይችል ወይ ልትርክ ትችላለች። በፊት የሚያደርገው ድርጎች ካለ ይሄ እሷ ባሌለችበት ሰዓት ምናምን ነገር ከማንም ልሳፈጥ ይችላል። ይህ ሰውዬ ግን አብረው ስትኖር ምናምን ምሳፈጥ ከሆነ ይሄ ጭካንን ያመጣል ማለት ነው። ምክንያቱም በራሴ ደርሶብኝ ስለማውቀው እረዳታለሁ። እንደ አይነት ባለጌ ሰው ከሆነ ምንባቱ ጠንቅርፍ ብላ ቆፍጠን ብላ መኖር ትችላለች። ግን መቾከል አልነበረባትም ለመውለድ ያው ሴት ልጅ እድሜ ይሄዳል። እድሜ ቁጭ ብሎ አይጠብቀንም። ግን ቢሆንም መቾኮለን ነበረባትም። ተረጋግታ ያን ሰው አጥንታው ዛሬ መጥቶ ብቻ ውድ ፍቅሬ ሀቢብቲ ገልቢ ስላላት ብቻ አይደለም ማጥናት ነበረባት። እንግዲህ አላሰጥቷታል። ለያሳድግላት ሩታ ደግሞ የምትለው እኔ አላውቅም። የሩታ ነ እኔ አላም እንጉ ልሞለት ነው የምላችሁ። አንዴ በባዶ ደው መታለች። ህዝቡ እንግዲህ እየወረደበት ነበር አንድ ሰሞን። አሁን ደግሞ እናትየው ቪዲዮ ሰርቶ ከእናትዮ ጋር በቃ እርግዝናሽ እኮ አዲስ አበባ እንድትመለሽ ነው መሰለኝ የፈለገው። አዲስ አበባ ሄደሽ እንድትወልጅ ነው መሰለኝ የፈለገው። ቆየ ምናምን ድራማ ይሰሩ እንደሆኑ ነሩታ እኔ ዲ እንዴት እኒመን በአሁን ሰዓት እኮ እንደ እርግዝና እንትን የሚል አሽንጉሊት እንዳለ ታቃላችሁ። እርጉዞች የሚለብሱትን አንድ ሰውት አረገዘች ተብሎ የሆነ እኮ እንደ ሰውነት አይነት እንትን አሽንጉሊት አለ። እኔ አይቻለሁ፣ በብዙ ቦታ አይቻለሁ። ሆድ እንደ እርግዝና እንትን የሚል የሚወጥሩት ለብሱት እና እርጉዝ ነው የሚያስመስላችሁ። አቶሮቹ እሱን ያደረገችው እንጂ ነው ያርግዛለች ብዬ አልወስንም። ግን መልካበትም መልካ መልካ መልካም ትክክለኛ ነው የወለደችው መልካም። ትዳሯ ላይ እንዴ አትሳፈጥም ማለት ነው። ትዳሯ ላይ አትሳፈጥም ስለማውቃት ነው ጠንቅቀ ማለት ነው። በጣም የሚወዳት ልጅ ነው። ትሰለች ማለት ነው። ለምን እንደሆነ ያላቅም። ብቻ ሙስሊም ሆና ወንድም ኑሮ ይምለ ወንድም ይብድራዝና ከነገ ብትቀላቀል በጣም ደስ ይለኛል። በጣም ነው መወዳት በጣም ነው ማፈቅራት በጣም ወዳታለሁ። ለምን እንደሆነ አላውቅም። መዋበዋ በእኔ ላይ ነው ያለው እና ለምን እንደሆነ አላውቅም። መዋበዋን ጥሎብኛል ማለት አንድ ነገር ከተናገ- እምቢ ማለትን አታውቅም። እሺ ነው እንጂ እኔ ያኔ ሁለትና ሶስት በሼር ስላደረገችልኝ ብቻ አይደለም፣ በቃ እምቢ ወዳታለሁ። ለምን እንደሆነ እኔ አይገባኝም እና ይሄ ክራም ነው የገረመኝ። እናንተ ምን ትላላችሁ? ቪዲዮውን ላይ ሼር አድርጉ። የገረመኝን ቪዲዮ ነው እየሰራሁላችሁ ያለሁት። ሮታ እንግዲህ እስካሁን አልወለደችም። ስትወልድ እናያለን። እንግዲህ እቺ ወልዳ ተቀብለናል። አዎ ተቀብለናል። ኮመንት ማርገናል፣ ላይክ ማርገናል። ምን ትላላችሁ? ነገርሞኝ ነው ያን ቪዲዮ የሰራሁት፣ ስለ አክራምም ሆነ ስለ ሮታ ማለት ነው። እቺ ማሮች ፍቅሮች